ወይኔ ኔ ሰይድ መስኪን፣ እውነት ሰይድ እንግዲህ አንጀቴን በጥቶኛል። በእውነት በጣም ነው ያሳዘነኝ። ግን እንዲያው እባክሽን ሱመያ እንዲያው በፈጠረሽ አምላክ ብለሽ ልጆቹን አሳየው ማለት ነው። ይበቃዋል፣ ይህን አክል ተቀጥቷል። በእውነት በጣም ነው ያሳዘነኝ እና ሱመያ ንግስቲቱ፣ እውነት ሁላችሁም ኮመንታተሮች፣ በቃ ልጆቹን አሳዩ ይበቃል። እስከ ዛሬ ቀጥተሸዋል፣ ይበቃሻል። ልጆቹን ብቻ አሳዩ፣ ሌላ ምንም አንልሽም እያላችሁ ኮመንት ጻፉላት። እኔ በጣም ነው ያሳዘነኝ አንድ የበላኝ እውነት። ወይኔ ወንድ ልጅ ያለቅስ ደግሞ መጥፎ ነው፣ ሴት ልጅ ስታለቅስ ይሻላል። ደግሞ ወንድ ልጅ የሚያለቅሰው ወደ ውስጡ ነው፣ እንባው ወደ ውጭ አይወጣም ና በጣም የሚያሳዘነኝ ሰይድ ማለት ነው። እግዚአብሔር በሚያውቀው እንግዲህ ፈጣሪ ልቧን ያራራድህ ነው የምለው። ሰይድ እንግዲህ በዓልን ብቻዬን ያሳለፉት፣ በዚህ ቤት ውስጥ ብዙ ደስታዎችን አሳልፈናል፣ ልጆች የተወለዱት እዚህ ነው፣ ልጃችን የተወለደችው እዚህ ነው እያለ እንግዲህ የፎቶዋን እየሳመ ነበር ማለት ነው የልጁን አሁን ላይ ቤታቸውን አለቀቃችሁ አለቀቁትም ወይ ለምትሉ ሰዎች ቤታችን ይሄ የኛ ቤት ሆን እንጂ እቃው የኛ አይደለም። ሙስጠፋ ነው ማነው የሚባለው ጓደኛው እየኖረበት ነው ማለት ነው። እንግዲህ አስቡት፣ እንደዛ የሚያምር ትዳራቸው፣ እንደዛ የሚያምር ቤታቸው እንደዚህ ምስቅልቅል ብሎ፣ እሷ የት ናት፣ እሱ የት ነው? ተመልከቱ። እውነት አንዳንዴ ብቻ አላቅም እንዴት እንደው አላውቅም። እኔ ብቻ በሰይድ አሳዝኖኛል። እውነት ግን ሱመያ ልጆቹን አሳይ ነት ናፍቆት ይጎዳል። ናፍቆት በጣም ከባድ ነው። እንግዲህ ስላንቺ በጣም ብዙዎችን እያወራ ነበረ። ኢድ ሲመጣ ምን እንደምታረጊ፣ ኢድ ሲመጣ ምን እንደምትሰሪ፣ ብቻ ብዙ ነገሮችን በትዝታ ወደኋላ ዞር ብሎ እያሰበ ነበር ማለት ነው ሱመያ እየ ማለት ነው። እንግዲህ ልጆቹን አሳይ እውነት እንግዲህ ስኪናም እያለቀሰች ቪዲዮ ሰርታል ማለት ነው። ስኪና ራሱ በጣም እያለቀሰች ነው ቪዲዮ የሰራችው እውነት እንግዲህ ኢድን ከቤት ያልወጣው ሰው እየዞረ ነው ቤተሰብ እየጠየቀ ነው ምን እያለ ነው። እኔ ግን እግዚአብሔር በሚያውቀው ከቤቴ ነው ያሳለፍኩት፣ ቤቴ ተኝቼ ነው ያሳለፍኩት። ብዙ ሰው ጠርቶኛል፣ ግን መሄድ አልፈለግኩም አለ ማለት ነው እና እዛ ድሮ ቤቴ ነው ያለሁት። የልጆች የትዝታ የሚስቴ ትዝታ እዛ ቤት ውስጥ ስላለ እዛ ቤት ውስጥ ነበር ያለሁት፣ ከሆቴልም ወጥቼ አንዴ አንዱ ጋር አንዴ አንዱ ጋር እያልኩ አንዳንዴ ደግሞ ብቻዬንም ስሆን ሆቴል እየሄድኩ ምናምን እያለ ነበር እንግዲህ ሰይድ አንተም አጠፋህ ማለት ነው። ይኸውልህ ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የተባለው ተረት ለአንተ ነው ማለት ነው። ልክ ለእንዳንተ አይነቱ እና ለአንተ መሰሎች ማለት ነው። አየ እንደዛ ያማረ ትዳርክን እንደዛ ሰው የሚያስቀና ቤታችሁ፣ ልጆቻችሁ እግዚአብሔር በትዳር ባርኳችሁ፣ በልጆች ባርኳችሁ፣ ምንም ነገር ሳታጡ፣ ምንም ነገር ሳይርበስ ሳይጠማህ ብቻ ብዙ ነገር ተርፎ እያለ ፈጣሪህን ማመስገን ሲገባህ፣ ስንቱ ትዳር ይዞ በልጅ አልባረከዋለ፣ ስንቱ ትዳር ይዞ በብዙ ነገር ያልባረከዋለ። አንተ ግን በትዳር ባርኮህ ልጆች ሰጥቶህ ሙሉ ትዳር እያለህ ሙሉ ትዳርህን በትነ ሄደህ ኢትዮጵያ ገብተህ አያንቱን አገባህ። አያንቱን ካገባህ በኋላ ተመልከት ህይወትህ ምን እንደመሰለ። እውነቴን ነው የምልህ፣ ተመልከት ሰይድ ምን እንደሆነ። እውነት ሰይድን ያየ ይቀጣ። እውነቴን ነው የምለው፣ እኔ እንደዚህ ሁለት ሴት ሶስት ሴት አስተዳድራለሁ የምትሉ ሴቶች፣ ወንዶች ማለት ነው፣ እውነት ሰይድን እያያችሁ ብትቀጡ ጥሩ ነው። መጀመሪያ ሚስታችሁን ማማከር በቃ ካገባችሁ እንኳን ራሱ ሁለተኛ፣ ሶስተኛ የመጀመሪያ ሚስታችሁን ማማከር በቃ ሶስተኛ ማግባት እፈልጋለሁ ወይም ሁለተኛ ማግባት እፈልጋለሁ። አንቺ ምን የጎደለብሽ ነገር አለ? ምን ይጎልብሻል? ባገባ ትፈቅድልኛለሽ ወይ ወይስ እንዴት ነው? ብላችሁ መማከር። አያንቱን እንግዲህ ያው በፕራንክ መልኩ ነው፣ አያንቱን ሰይድ ያገባት ገና ትሞታለች ብሎ ማለት ነው። ማለት የነበረብን እኔ ባለፈውም ነገር ያለው አያንቱን ወደዛ እንትን ብለህ ሱመያን፣ እኔ አሁን ፕራንክ አረኮሽ እንጂ አንችን ላገባ አይደለም የመጣው ስለዚህ ይሄ እንዳለ ይሁንና አግባ ካለችኝ እንኳን ራሱ ሚስቴን ጠይቄ ነው እንጂ ማገባሽ ከሚስቴ ፍቃድ ውጭ ሆኜ ላገባሽ አልችልም ብለህ መልስ መስጠት ነበረበት። ተመልከት አሁን በልጆች ተቀጣህ፣ በሚስት ተቀጣህ፣ በኑሮህ ተቀጣህ፣ በብዙ ነገር ተቀጣህ ሳይድ እውነት በጣም ያሳዝናል። እውነት ነው የምላችሁ። እኔ እንደዚህ ድፍት ብሎ ሲያለቅስ በጣም ነው ያዘንኩት። የወንድ ልጅ እንባ ወደ ውጭ አይወጣም ወደ ውስጡ ነው የሚያለቅሰው፣ እና በጣም ከባድ ነው። እና ሱመያ በዚህ ቪዲዮ አይተሽ እባክሽን ልጆችን ና አላሳይ በቃ በይኝና፣ አልምጣ አለዛዙ ተከራይቼ ልኖር እያለ ነው። እና ወደ ኢትዮጵያ እንኳን የመግባት ፍላጎቱ የለውም። ከያንቱ ጋር እንኳን ገብቶ ለመኖር ፍላጎቱ የለውም። እውነት እውነት ነው የምላችሁት። ስለዚህ ለምን አያንቱን አትፈታት? ምን እኮ ምንድን ነው እሱ አያንቱን ፍታት እና ከሚስትና ከልጆች ጋር ተቋረጠብኝ። እና ሰይድ አያት ነው ፈተህ ከሚስት ጋር ይቅርበኝ ብለህ ሽማግሌ ሰብስበህ ይቅርታ ታረግልሃለች ብዬ ያስባለሁ። በእውነት እኔ በዚህ ቪዲዮ በጣም አሳዝኖኛል ሰይድ ማለት ነው። ሀያንቱ እንግዲህ እርማን ታውጣ ወደ ልጆችና ወደ ሚስትህ ብትመለስ ጥሩ ነው። ይበቃሃል። እውነቴን ነው እምላችሁ። እውነት እንግዲህ በዚህ መልኩ ሰይድ እንደዚህ ይሆናል ብዬ አላሰብኩም ነበር። እውነት በጣም ነው ያዘነው፣ በጣም ነው ልቡ የተሰበረው። በፊት ከሱመያ ጋር የሚያደርጋቸውን ነገሮች የሚያደርጓቸውን ነገሮች ለልጆቻቸው ከልጆቻቸው ጋር ቤታቸው ውስጥ የነበረውን ደስታ እያሳየ ነበር። የዛሬ አመት ነው፣ የዛሬ ስንት ዓመት ያሳለፉትን ቪዲዮ እያሳየ ነበር ማለት ነው። እንግዲህ እንደዚህ ነው ፈጣሪ ሲቀጣ፣ ይሄ አይደል? እውነቴን ነው የምልህ ሰይድ ማለት ነው ምንም ሳይጎድልበት እንዳልኩ ምንም ነገር ሳትበደል ፈጣሪ በልጅ ባርኮ ትዳርህን ባርኮ ሰጥቶ፣ ድጋሚ በገዛ እጅ ትዳርህን እንደዚህ ብትንትና አደረግከው ማለት ነው እና ይሄውልህ አንተ ዛ ሸሸ ገዳሜ ስትል ሱመያ እንደዚህ ነበር ያለቀሰችው። አየህ ሴት ልጅ ደግሞ ያፈቀረችውን ከምታጣ ብትሞት ይሻላታል። ለዛውም የመጀመሪያ ባሏን ከምታጣ ብትሞት ይሻላታል ማለት ነው። በቃ ወንዶች ግን አይገባቸውም አትረዱም እና ከባድ ነው። አሁን ላይ ያስጨከናት ያ ነው። አየህ እንዴት፣ ምን አሳጥቼው ነው? ምን በድየው ነው? ከኔ ምን አንሶት ነው? ደግሞ በእናንተ በእንትናችሁም ራሱ ሁለት ሶስት ማግባት ከተቻለ እና ፍቃድ ካለው ተመካክራችሁ መሆን አለበት። ያኔ ሰራተኛ አይደለችም፣ ከቤት ያስገባት ሚስትህ ናት፣ አይደል እሷን አማክረህ መሆን አለበት። ስታገባም አማክረሃት ላገባ ነው እንደዚህ ምናምን ብለህ ማለት ነው እንጂ እንጠጥ ብለህ ሄደህ ኢትዮጵያ አያንቱን አግብተህ አሁን ደግሞ ተመልሰህ እንግዲህ፣ ተመልከት የት እንዳለህ እንዴት እንደሆንክ ተመልከት ማለት ነው። አያንቱ እንደሆነች አሸሸ ገዳሜ ያለሌ ናት ማለት ነው እና አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆ ይቀራል የሚባለው ነገር የሰይድ ብጤ ነው ማለት ነው። እና ሰይድ እንግዲህ ሱመያን እግዚአብሔር ልቧን ያራራልህ ነው የሚለው ሌላ ምንም አለልም። እውነት በጣም ነው ያሳዝነኝ፣ በጣም ነው አንጀቴን የበላኝ። ፈጣሪ ይርዳህ ሰይድ። እውነት ፈጣሪ ይርዳ። ሌላ ምንም አልልም። እኔ እንጃ፣ እኔ ምን እንደምል አላውቅም። ቃላት ራሱ አነሳኝ ማለት ነው። ቤተሰቦቼ ሰላም ራሱ አላልኳችሁም። ሰላማችሁ ብዝት ይበልልኝ። ከማዳም ፖሽና ነው የማዳም ቅመም የማዳም ሸቃላ ነኝ ማለት ነው። ላይክ ሼር እያደርጋችሁ አበረታቱኝ። አባካችሁን፣ ኮመንታተሮች፣ በሱመያ ቪዲዮ ላይ የገባችሁ፣ በሰይድ ቪዲዮ ላይ የገባችሁ ብቻ የሰይድን ቪዲዮ ያያችሁ ሁላ በየቦታው የሰይድን ፎቶ አይታችሁ የገባችሁ ሁላ እባክሽን ሱመያ ታረቁ ክሽን ሱመያ ልጆቹን አሳዩ እያላችሁ ሱመያን አጨናንቁለት ማለት ነው። እውነት እኔ በጣም አንጀቴን በልቶኛል። ልጆቹን የሚታ- የምታረቃቸው ጉዳይ እግዚአብሔር ፈጣሪ እንዳለላቸው ይሆናል ማለት ነው። ግን ልጆቹን ታሳዩ፣ ሱመያ ልጆቹን አሳዩ ማለት ነው። በልጅ መቀጣት ከባድ ነው። እውነት እኔ እንጃ። ወይም ስማ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።